ገጣሚ ገዝሀኝ በመባላለው የስነግጥ ርዕስ እኔ የአዲስ አበባ አምባሳደር እማኝ ነኝ። የማንሰራራት ዘመን ውብ አዲስ ውብ አዲስ ውብ አዲስ አበባ ዘመን ማንሰራራት በሁሉም ቤት ይግባ። በአዲስ ውበት ላይ በልማት ጎዳና እንደ ስሟ አበባ ዛሬ በአዲስ ገጽ ትታይላለም ደምቃና ተውባ አንቺን የምሽት ጸዳ ልጨት አዲስ አዱገነት በቆራት ልማት አርበኛ ዛሬ ሆነሻል ለቤት ሁሌ ሰርክ ጠዋት አዲስ ገጽታ ነው መልፋት መድገማቸው ለማስራት ነው። ከተበው እንዳሀገር ተውበ ያየ ነው። የኮሪደር ልማት አንዱ ማሳያ ነው። የኮሪደር ልማት አንዱ ማሳያ ነው። ገበታ ለሸገር ውበት ማሳያችን አንድነት ፓርካችን ተምሳሌ ታርጎና ሞዴል ከተማዋን በጀግና መሪያችን የለማት ትሩፋት ከመሾመት ማምረት በጋድ ያሳየን፣ አይሆንም ሲሉ አሳየን። በጋድ አዳነች ፍዝዋነ አይንን የሚርቀው ላይን የሚርቀው ደመን በሽታ የሚጋርደው ቆሻሻና ዘተን ወንዝ ዳር ዳርቻው አንዱ ገጽታ ነው። ብዙ እንሰራለን ጅማሮ ነው እንጂ ከለማችን ትልቅ ነው። በመበልፀግ ዘመን ከሊቅ እስከ ደቂቅ ልማቱን አንግበው ከተጣራን፣ አትጠራጠሩ መጪው ዘመናችን ይመጣል ተው። አትጠራጠሩ መጪው ዘመናችን ይመጣል ተው። ዛሬ ዛሬ ላይ ዘመን ስንሻገር ነው ብርሃን ተስፋ አረጨ። በሴት ጀግና መሪ ጀግኒት ውበት አዲስ ላይ ፈነጨ። ድሮ የነበረው አሮጌ ሀሳብ አውልቄ፣ በብልጽግና ቀለም ተውቤ፣ በአዲስ ገጽታ ነጥቄ ያዲሳን ድምቀት የሆነች ጉልሳዋን ወጣለች ዋጣ ሳንቼስ እንዴው ለጥቂቱ እንዴው ለጥቂቱ ያዲሳባ ሳምባ ጉልለሌ ጉምጅታና ጽዱና ማራኪ አረንጓዴ ምድርን ጦጦ መንደር እንደ ፀሐይ ፍቲ ያን የጥንቶቹ የድሮቹ አራት ኪሎ፣ አምስት ኪሎ፣ ስድስት ኪሎ በትካት ላይ ደሳ ከቀድሞው ዛሬ ውበት ተደላለው ድሩ ያብር አየነው ባየን ባንቺ ዘመን አየን ባንተ ዘመን በአንድነት ጎዳና ሀገርን እንደስሟ ብልጽግና እናለብሰን፣ ሀገርን እንደስሟ ብልጽግና እንለብሰን። አንቺ ሽሮ ሜዳ፣ አንቺ ሽሮ ሜዳ፣ የጥበብ መገኛ፣ የባህል መዘከር፣ ብልጽግና ጉዞ ደርበሻል፣ ውበት በውበት ላይ በክብር እንዝርትሽ ወድቆ አልቀረም ተነሳ ዛሬ በክብር እንዝርትሽ ወድቆ አልቀረም ተነሳ ዛሬ በክብር ትላንትን የተሻገረች ኢትዮጵያ ድንቅ ልማቶች ምስክር ናቸው። የሚወል ትርክቱ እንዲታይ የተጋለሩ ዛሬ መደስግናችን እንዲታይ ዓመታት አይደለም ወራት አልፈቱም ደምቀሽ ለመታየት ሀያ አራት ሰባትን ሌት ተቀን በመስካት በሴት ቆራጥነት ዓለም ተደምሟል በአንድ ደረጃ ደምቀሽ በመታየት ዓለም ተደምሟል በእድገት ደረጃ ደምቀሽ በመታየት በርካታ ቦታዎች ምገባ ማዕከል ሰው ተኮር ስራችን ለአቅመ ደካሞች

ተጽፏል። የአብሮነት መቀለጫ መነሻዋ አምባዷ የአደባባይ ፓርኮቻችን ምሳሌነት ማሳያዋ ይቺ ናት አዲስ አበባ ታሪክ ሰሪ መዲናዋ፣ ይቺ ናት አዲስ አበባ ታሪክ ሰሪ መዲናዋ። በጽናት ብሬ ተባብረን አለም ንግሩም ያሰኘን ለትውልድ የሰጠን ዋጋ ትምህርት ቤት ያስፋፋን፣ በጀግሊት መሪ ተግባር ነው አምባሳደር ያሰኘን። የጎሪ ልማት ውበት የቃል ማሳያ ተግባር በመቻቻል የጸና በአንድነት ሁሌ በመደመር እንገነባለን በአንድነት በልማት የደመቀች ሀገር እንገነባለን በአንድነት በልማት የደመቀች ሀገር በጤና ዘርብ በጤና ዘርብ ገዝግዘን ተቋማትን ያዘመን ከጤና ጣቢያ ሆስፒታል አሳድገን ያስረከብ። ካባ ለብሳለች በዓለም ታሪክን ጽፋ በቀለም ምስክር ብዙዎች ናቸው ይውጣ ይታይል በዓለም የልፋት ዋጋቸው የድካም ውጤታቸው ሀገሬ ጠና ብላለች ልጅ መርቃቸው እንደ ሀገር ቀብ ብለሽ ዓለምን አስደምመሻል። አዲስ አበባ መሬት ብለሽ አይመጣብሽም አምረሽ ተውበሻል በብልጽግና ቀለም አምረሽ ተውበሻል በብልጽግና ቀለም የባህል አምባ መገኛ የልማት ተምሳሌት አርማ በዓለም ተጠሪ ሆነሻል በጀግና መሪ ሽማማ ሀገር እንደ ሀገር ቀጥሎ አደባባዮቹ ደምጠው በወጣቶቹ ፈገግታ ዛሬ ታይተዋል ልትተውበው እናም አገሬ ህልመሽ በልጽጎ ነገ እንዳይሽ፣ እናም የኢትዮጵያ ህልመሽ ነገ በልጽጎ እንዳይሽ፣ ህብራዊ አንድነት ይበልጽጉል እናበለጸገች የባዓላም ባነገኛ የልማት ተምሳሌ ታርማ በዓለም ተጠሪ ሆነሻል በጀግና መሪ ሽማማ። ያኔ እኮ የውስጥ መንደሯ አበበ በቀለም ውበት ያሚያየነው ተብቶ በመስራት ብቻ ነው ሀገር የሚበለጽገው! ወጣ ብላችሁ ቃኝቱ የለውጡን ፍሬ ውጤቶች፣ የቅን ብርሃን ፈንጣቂ የሌሊት ድምቀቶችን አዲስ አዱ ገነት አዲስ አዱ ገነት የአፍሪካ እናት ሞዴሏን በጋራ ከተረራረብን ከዚህ በላይ መቻሏን እውን እናደርጋለን በብልጽግና። እናም የሀገር ልማቱ ከዚህ በላይ ጠንክሮ ብልጽግናው ይቀጥል የተጀመረው ጅማሮ ብልጽግናው ይቀጥል የተጀመረው ጅማሮ።